የትኛው ላይ ነው ጣዖት ነው የሚል ሙስሊም? እስኪ ኦኬ፣ አላህ በቃ አይታይም አይዳስስም፣ አይዳስስም አይታይም። የትኛው ሰውዬ አይቶ ሆነው የትኛው እንትን ብሎ ነው አላህ በቃ? ለይሳ ከሚስሊ ሸይም ይላል እዚህ አለው ወይ ምንም ነገር አለው የለውም። በቃ አይታይም አይዳስስም። ኦኬ አንድ ሰው ከነስቶስ እሺ፣ የኔ አላህ እጅ አለው እግር አለው ባት አለው ፊት አለው ይስቃል እያለ ሚል ያ አላህ ለአንተ አላህ መሆን ይችላል? አይችልም። ስለዚህ እኔ ተነስቼ ወይም ሰንበዲ ተነስቶ እኔ ማመልከው እጅ ያለው የሚሮጥ የሚስቅ እግር ያለው ባት ያለው ጣቶች ያሉት ፊት ያለው ሁለት አይን ያለው ሁለት ጆሮ ያለው የሚወጣ የሚወርድ የሚተጣጠፍ ቢል፣ ለአንተ ይሄ ያላት ጣዖት ነው ወይንስ አምላክህ ነው? ጣዖት ነው እንጂ እንደዚህ ማለት እኮ ይሄ ማለት ይበላል ይጠጣል እንደማለት እኮ ነው።

ነገር እሺ ጋነ የምትሞላው አላህ እግር ነው ብለው ያምናሉ። ዋብያዎቹ ጋነ የምትሞላው አላህ እግሩን ከቶባት ነው ብለው ያምናሉ። ቀጥል። እሺ እንደዚህ እግሩ የምሞላ ከሆነ ደግሞ ሉክ መምላት ካለ ምን አለ ማለት ነው? ስፔስ ይይዛል ማለት ነው፣ ፕሌስ ይይዛል። እግሩ ግዑዝ ነገር ነው። ግዑዝ ከሆነ ደግሞ ምንድን ነው ማለት ነው? ሊዳሰስ ወይም ሶፍት ነው ወይ ሀርድ ነው ወይም ውስጡ ሀለው ነው ወይንም ደግሞ ሲልድ የሆነ ነው? ሀለው ነገር የሆነ ውስጡ ክፍተት ካለው ደግሞ ሲልድ ካልሆነ ያ ክፍተቱ ራሱ ፈጣሪ ነው ፍጡር ነው? ኤክስተርናል ፓርቱና ኢንተርናል ፓርቱ ተመሳሳይ ነው ወይንስ የተለያየ ነው? ይሄን ሁሉ እንጠይቃቸዋለን። ገና ሶ ለአንደኛው አካል ደዋቢ ያው ያላህ አይሚን የሐባሾቹ አላ ሌላ ነው ለሐባሾቹ ደግሞ የዋብያ አላ ሌላ ነው ለሐባሾቹ የዋብያ አላ መሐመድ ዋህብም አብደል ዋብም ሆነ የአብደላ ሐራሪ ያስተምረው ቅድሚያ ከቤታችሁ አጽዱ ነው የሚለው ጠላት ከውጪ ከመታገላችሁ በፊት ከቤታችሁ አጽዱ ምንም አይነት ምህረትም ሆነ ረራሄ እንዳታሳዩ ነው የሚለው ልዩነት በመካከላችሁ በሰላት ላይ እንኳን የሚፈጠር ካለ አንገቱን እሱን ቀድማችሁ ቁረጡት ነው የሚለው። ዋብያውና ሀባሹ አብረው መስገድ አይችልም ማለት ነው። ልዩነት ካለ አስቀድማ አንገቱን ቁረጠው። ሀዲሱም እነዛ ነው የሚለው። ሊትራሊ አንገቱን ቀድማችሁ ቁረጡት ነው የሚለው። ሀዲሳቶቹም እንደዚ ናቸው። ፊቅ እንትናቸውም ማስተምሮታቸውም እንደዛ ነው። ሸሪያቸውም አይደግፈውም። እያ አንዱ አንዱን የሚቃወምበት ስላለ ማለት ነው። ስለዚህ ቁጭ ብለው አንድ መስጊድ ላይ እያስተማረ አንደኛው አንደኛውን እየነቀፈ፣ አንደኛው አንደኛውን እየተቸ አብረው መስገድ እንደማይችሉ ለረጅም ጊዜ የሚታወቅ ነው ማለት ነው። ተቃውሟቸው ከጊዜ በኋላ እየቀጠለ ሲሄድ የኃይል እርምጃ ውስጥ ይገባሉ። የኃይል እርምጃ ውስጥ ሲገቡ ግን እንዲህ በቀላሉ አገር መበታተን የሚያደርስ ሊሆንም ይችላል። እንዲህ ቀላል አይደለም እንዲቀላል የሚሆን አይደለም ለሚነሱ የሚሆነው ነገር ማለት ነው። በቀላሉ እንግሊዝ ላይ ወደ ስልሳ ሚሊዮን ምናምን አካባቢ ይመስሉኛል እንግሊዞች አራት አምስት ሚሊዮን አካባቢ ናቸው ሙስሊሞች ምን ያህል እንደሚያሸብሩ ይዋቸው አራት ሚሊዮን አካባቢ ናቸው። ኢትዮጵያ ውስጥ ቱ ሚኒመም አርባ ሚሊዮን ምናምን ሳይጠጉ አይቀርም ሰው ይህን ያህል አራት ሚሊዮን ሆነው እዛ እንዲህ ማስጨነቅ ከቻሉ አርባ ሚሊዮን ሁለት ቦታ ተከፈል ስትለው ምን ያህል ፓወር ሊኖረው እንደሚችል መገመት አይከብድም ማለት ነው። እያንዳንዱ አሁን ቂም ተያይዘው ነው የተቀመጡት። ምንድን ነው ይታይ፣ ካብ ለካብ ነው የሚባለው። ሁለቱም ብቻ ሚዛን እንትኑ ሀባሹ ቦታውን አላገኘም። አመራር ቦታ ላይ ዋብያው ዞታል። እታች ደግሞ ዋብያው ደግሞ ከስር ያለውን አልያዘም፣ ማህበረሰቡን ሀባሹ ዞታል። እንዲህ እየተያዩ ተፋጣው ነው ያሉት እና አስተምሮት ልዩነት በግልጽ አላቸው። የአንደኛውን አላህ አላ አንደኛው ጣዖት ነው እያለ ያለው ሊተራሊ ጣዖት ነው የሚለው ። ስለዚህ አንድ መስጊድ ላይ የአንተ አላህ ጣዖት ነው እያለው ሊያሰግደው አይችልም። የአንተ አላህ ጣዖት ነው እያለው እሱ ያረዳውን ሊበላ አይችልም። የተወሰነ ጊዜ ድረስ ግን የማስመሰል ስራውን ይሰሩታል ማለት ነው። ረጅም ጊዜ ግን የሚቀጥሉበት አይሆንም። አላህ የሚባል አምላክ የለም። ተመልከቱልኝ ኡስታዝ አቡ ሀይደር፣ እርግጠኛ ነኝ ይሄን ቪዲዮ ያስወርዱታል። አርባ ሀምሳ ጊዜ በደንብ ኮፒ ሊንክ እና ሪፖስት እያደረጋችሁ ቢት እያደረጋችሁ ለሙስሊም ወንድመቶች አድርሱልኝ። ኮሜንቱንም አምላካችን እግዚአብሔር ነው፣ አምላካችን እግዚአብሔር ነው እያላችሁ አትለግሉት። አሁን ሁለተኛው ክፍል ወደነሱ መጽሐፍ እንሄዳለን ወገኖቻችን ክርስቲያኖችን ጥያቄ እናቀርብላቸዋለን። ኢየሱስ አምላክ ነው፣ ፈጣሪ ነው፣ ጌታ ነው ብለው ስለሚያምኑ የጌታ አላህን ቃል አቅርበናል ለእኛ በቂ ማስረጃ ነው። ግን ይህን የአላህን ቃል አምነው ካልተቀበሉ እስቲ እነሱ ከሚያምኑበት ወንጌል ደግሞ እንደዚሁ አንድ ሁለት እያለን ደግሞ ጥቅስ እናቀርብ። አንደኛ ጥያቄ፣ አንደኛ ጥያቄ። ኢየሱስ አምላክ ከሆነ እናንተ እንደምትሉት ኢየሱስ ፈጣሪ ከሆነ ለምን እኔ አምላክ ነኝ አላለ? በወንጌላት ውስጥ አንድም ስፍራ ላይ ኢየሱስ ሲያስተምር እኔ አምላክ ነኝ ብሎ አላስተማረም። አንድም ቦታ ወንጌላችን ላይ አላህ አምላክ ነው ተብሎ አልተጻፈም። ደግሜ እላችኋለሁ ይህንን ቪዲዮ አርባና ሃምሳ ጊዜ በደንብ ኮፒ ሊንክ እና ሪፖስት አድርጉ። እስከ መጨረሻው ተከታተሉን። በጨዋነት አቡ ሃይደር ለጠየቁት ጥያቄ በጨዋነት ለሌሎች ሙስሊም ወንድሞቻችንም መዳን እንዲሆን መልስ እንሰጣለን። ኢየሱስ ክርስቶስ አምላክ ነኝ ያለበትን አንድ የመጽሐፍ ቅዱስ ጥቅስ ብለው ጠይቀውናል። አንድ ሺህ ጥቅስ እንሰጣለን። ራዕየ ዮሐንስ ምዕራፍ አንድ ከቁጥር ስምንት እንዲህ ይለናል ያለና የነበረ የሚመጣ ሁሉን የሚገዛ ጌታ አምላክ፣ ማን ጌታ አምላክ? አልፋና ኦሜጋ እኔ ነኝ። አሁንም ራዕየ ዮሐንስ ምዕራፍ 22 ከቁጥር 12 እስከ 13 ተበልከቱ፣ እንሆ በቶሎ እመጣለሁ ለእያንዳንዱ እንደየሥራው መጠን እከፍል ዘንድ ዋጋዬ ከእኔ ጋር አለ፣ ፊተኛውና ኋለኛው። አልፋና ኦሜጋ እኔ ነኝ ይላል። አሁንም ልንገራችሁ የዮሐንስ ወንጌል ምዕራፍ አንድ ከቁጥር አንድ ጀምሮ ተመልከቱት። በመጀመሪያ ቃል ነበር፣ ቃል በእግዚአብሔር ዘንድ ነበር፣ ቃል እግዚአብሔር ነበር። ቃል ማን ነበር? እግዚአብሔር ነበር፣ አምላክ ነበረ። አሁንም ይህም በድጋሚ ልስጣችሁ የዮሐንስ ወንጌል ምዕራፍ 10 ከቁጥር ሰላሳ እንዲህ አላቸው። አይሁድ በድጋሚ ሊወግሩት ወደ እርሱ መጡ። ጌታም እንደዚህ ሲል መለሰላቸው፣ ከአባቴ ብዙ መልካም ሥራን አሳየኋችሁ፣ ስለ ስለየትኛው ኀጣት የኀጢአቴና በደል የተወግሩኛላችሁ አላቸው እነሱ ምክንያቱም ስለ መልካም ስራህ አንወግርህ፣ ስለ ስድብህ እንጂ አንተ ሰው ስትሆን ራስህን አምላክ ስለማድረግ ብለው ነገሩ። ምን አሉት? አምላክ ስለማድረግ። ኢየሱስ ክርስቶስም እንዲህ ሲል መለሰላቸው እኔና አብ አንድ ነን። ምን አላቸው? እኔና አብ አንድ ነን። በተጨማሪ ሙስሊም ወንድም እህቶቼ ይሄንን ተመልከቱ ላሉ ዮሐንስ ወንጌል ምዕራፍ 8 ከቁጥር 56 ጀምራችሁ ተመልከቱ ዮሐንስ ወንጌል ምዕራፍ 20 ከቁጥር 28 ጀምራችሁ ተመልከቱ ዮሐንስ ወንጌል ምዕራፍ 14 ከቁጥር 1 ጀምሮ ተመልከቱ በጣም ብዙ ሺህ የመጽሐፍ ቅዱስ ጥቅሶች የኢየሱስ ክርስቶስን ጌትነት፣ አምላክነት ይናገራሉ። ወንድማችሁ ናታኔም ነኝ። ሰናዩን ዘመን እግዚአብሔር ለሀገራችን ያምጣላለሁ። ሰላም። በአርሲ የታየው የምዕመናን የካህናት፣ የዲያቆናትና የማህበረሰብ ጩኸት በየትኛውም በእያንዳንዱ ሀገረ ስብከት መደገም ይኖርበታል። እሱን እንደግማለን። እናም ዛሬ ደግሞ በዚህ ቪዲዮ የምላችሁ ነገር አለኝ። በደንብ አድርጋችሁ ቪዲዮውን ኮፒሊንክ እያደረጋችሁ ትናንትና የለቀኩትን ቪዲዮ በጣም ብዙ ሰው ወደኋላ እንዳይታይ እያደረጉት ነው። ስለዚህ አሁን በደንብ አድርጋችሁ ኮፒሊንክ አድርጉት። ምዕመናን የቤተ ክርስቲያን ወዳጆች ሁላችሁም ኮፒ ሊንክ አድርጉት እና ሁለት ሚሴጆች ትናንትና በለቀቁ ቪዲዮ ላይ በጣም ብዙ ቪዲዮዎች ተጽፈዋል። ከመቶ ምናምን በላይ ሚሴጆች ተጽፈዋል። ነገር ግን ሁለት ሚሴጆች አስገርሞኛል። አንደኛው ፈጥነህ አውርድ የሚል ነው። ሁለተኛው ደግሞ በሕይወት መኖርህን በሌላ ቪዲዮ አሳይን የሚል ነው። ይሄ በቪዲዮ እየሰራሁ ነው አለሁ ማለት ነው። ይህ የሚያሳየው ምን እንደሆነ በደንብ አድርጌ ነግራቸዋለሁ። ሚሴጅ ምናምን አንበቡትና እንመለስ። አንብባችሁታል ብዬ አምናለሁ። ስለዚህ እነዚህ ሚሴጆች የመጀመሪያው ፈጥነህ አውርድ የሚለው ከሌቦችና ከወንበዴዎች መካከል ያለ ሰው እንደሆነ በትክክል እረዳለሁ። ሁለተኛው በህይወት መኖርህን በሌላ ቪዲዮ አሳውቀን ያለው ሰውዬ ደግሞ ለምንድን ነው እንደዚህ ያለው ብለን ስናስብ ያስገድሉሃል። ነፍሰ ገዳዮች ናቸው፣ ወንበዴዎች ናቸው። በጣም ሌባ እንደምታውቁት ነው፣ ወይ ሊገል ነው፣ ወይ ደግሞ አታሎ ሊወጣ ነው የሚሰርቀው። ስለዚህ ይሄንን ከማብራሪያ ፊት በፊት አንድ ምሳሌ ልስጣችሁ። እንደው በሥጋ የወለደቻችሁ እናታችሁ በሌባ በወንበዴ በቀማኛ ተይዛ እንዲህ ተጨንቃ ብታይዋት ዝም ትሉ ይሆን? እርግጠኛ ነኝ ዝም አትሉም። ዝም አትሉም። በመንፈስ የወለደችን በመንፈስ ያሳደገችን ደግሞ በመንፈስ እያሳደገች የክርስቶስ አካል እንደሆነን እንድንቀጥል ወደ ዘላለማዊት ክብራችን እንድትመልሰን ያደረገችን በ40 እና የተወለድንባት ቅድስት ቤተክርስቲያንን ሌባና ወንበዴ ሲጫወትባት ዝም አንልም። ስለዚህ ያርሲው ይደገማል፣ ያርሲውን እንደግመዋለን። ምክንያቱም ማንኛውም ሰው ቪዲዮውን አሁኑኑ አጥፋ ያለው ሰውዬ እና መሰሎቹ ሊያጠፉ ስለሚችሉ አንዳንዶቻችን ደግሞ በፍርሃት ተውጠን ስላለን፣ ከነርሱ ጋራ ከሌቦች ጋራ ካለው በላይ ከኛ ጋራ ያለው እጅግ ይበልጣል። ስለዚህ ምንም አንፈራም። እመን እንጂ አትፍራ የሚል የአምላክ ቃል ስላለ በዚህ ቃል መሰረት ማንንም አንፈራም። ሌባ ደግሞ እንደምታውቁት ነው፣ ልብ የለውም ሌባ ዘማዊ፣ አጭበርባሪ ምናልባት ይሞክራል ያቅሙን። ከዚህ በላይ ግን አቅም የለውም። ስለዚህ አቅም ስጡና ለብዙ ሰዎች እንዲዳረስ አድርጉት። እንቀጥላለን። እያንዳንዱን ቦታ ደግሞ ማሌባ ነው በመረጃ የተያዘ ነገር ልናስረዳ እንችላለን። በዚህ ተያይዞ ደግሞ ስርዓት ቤተክርስቲያን፣ ደግሞ እያወቅን በስርዓታችን እንሄዳለን ማለት ነው። እዚህ ውስጥ እንዳትገቡ አላህ እጅ የለውም እግር የለውም አትበል። ተአደብ ማአላህ ዘ ቁርአኑ እያለ እዚህ ውስጥ ገብተህ የምትዋሽቅ ከሆነ በማታውቀው ነገር እየገባህ ነው ያለው። ቁርአኑ ያለውም ተቀበል። ሰሚዕና ወአጣዕና ዲን ማለት ይህ ወይስ የአላህን እጅና እግር የደካ ያረጋግጥ፣ ፕራክቲካሊ እጅህን አሳየኝ እግርህን አሳየኝ ማለት ነው ይፈልግም